ቆይ ላለው ይጨመርለታል ማለት በትክክል ምን ማለት ነው? በመንፈሳዊው ሃይማኖት ላለው ምግባር ይጨመርለታል። ጾም ላለው ጸሎት፣ ንስሐ፣ እንባ ይጨመርለታል ማለት ነው። ንስሐ ላለው ቅዱስ ስጋው ክቡር ደግሞ ይጨመርለታል ማለት ነው። በዓለማዊ በስጋ ህይወታችንም ስኪል ወይም ደግሞ ሙያ ላለው ስራ ይጨመርለታል፣ ወይም ስራ ይሰጠዋል። ስራ ላለው ወይ ስራ ትጋትና ጥበብ ላለው ደግሞ ባለጸግነት ይጨመርለታል። ክርስቲያኖች፣ ላለው ይጨመርለታል ጥያቄው። እኛ ምን አለን ነው። ይህ ሳምንት ገብር ኄር ይባላል። ጌታቸው ጠርቶ አምስት ሁለትና አንድ መክሊት ለሶስት አገልጋዮች ሰጥቷቸዋል። ክርስቲያኖች እዚህ ምድር ላይ ስንኖር ራሳችንን ከማንም ጋር ማነጻጸር የለብንም። ምክንያቱም እግዚአብሔር የሰጠን ጸጋ አለ፣ የሚጠይቀንም የሰጠንን ብቻ ነው። በዚህ ሳምንት ባለ አምስትና ባለ ሁለት መክሊት እንደተሰጣቸውና አትርፈው እንደመጡት አገልጋዮች እኛም በምድር ላይ ስንኖር እንድናተርፍ ጸጋችንን ወይም ፓሽናችንን እንዴት ማወቅ እንችላለን? የብዙዎቻችን ጥያቄ ነው። በአጭሩ ጸጋ ወይም መክሊት ማለት እጃችን ላይ ያለ ነገር ማለት ነው። ለባለትዳር ጸጋ ወይም መክሊቱ ትዳሩ ነው። በዛ በትዳሩ ታምኖ ሲኖር እግዚአብሔር ሌላ ጸጋን ይሰጠዋል። ለገበሬ መክሊቱ ዘሩ ነች። ለተማሪ መክሊቱ ትምህርቱ ነው። ሁላችንም እጃችን ላይ ያለውን ነገር በአግባቡ ስንጠቀምበት እግዚአብሔር እኛን ቤተሰቦቻችን፣ በዙሪያችን ያሉትን፣ አገራችን፣ ቤተክርስቲያናችን የምንጠቅምበት ትክክለኛው መንገድ ይመራናል። ጸጋችንን ወይም ፓሽን የምንለውን ይገልጽልናል ማለት ነው። ይሄ ሳምንት የአገልጋይነት ሳምንት ነው። ስለዚህ ሁላችንም እጃችን ላይ ባለው ነገር በምንችለውና እግዚአብሔር በሰጠን ጸጋ ቤተሰቦቻችን፣ ጎረቤቶቻችን፣ በዙሪያችን ያሉትን፣ አገራችን፣ ቤተክርስቲያናችን እናገልግል። መልካም የገብር ኄር ወይም የአገልጋይነት ሳምንት ይሆንላችሁ።